የአዲስ አበባ ከተማ አስተዳደር በ2017 ዓ ም የትምህርት ዘመን የ12ኛ ክፍል መልቀቂያ ከፍተኛ ውጤት በማስመዝገብ ጥሩ አፈጻጸም ያስመዘገበ ሲሆን ይህም የከተማ አስተዳደሩ ለዘርፉ የሰጠውን ትኩረትና የወሰዳቸውን እርምጃዎች ውጤታማነት ማሳያ ሆኗል ከተማ አስተዳደሩ በ2017 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት ላመጡ ተማሪዎች እውቅና ሰጥቷል አቃቂ ቃልቲ ኢትዮ ብሔራዊ እውቅናውን የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በትምህርት ጥራት በኩል እንደ ሀገር የገጠመ ስብራትን ለመጠገን የትምህርት ፖሊሲና ስትራቴጂ ከማውጣት ጀምሮ በተከናወኑ ስራዎች አበረታች ውጤቶች ማስመዝገብ ተችሏል ብለዋል። በትምህርት ጥራት በኩል ያጋጠመንን ስብራት ለመጠገን ከፖሊሲ ጀምሮ የተለያዩ ስትራቴጂዎችን በማውጣት የትምህርት ጥራት እንዲረጋገጥ፣ ተደራሽነቱም ፍትሃዊ እንዲሆን በርካታ ስራዎችን እየሰራ ነው። እንደ ከተማ አስተዳደርም ከዚህ ፖሊሲና ስትራቴጂ በሚቀዳ የራሳችንን የከተማ አስተዳደሩን ልዩ ትኩረት በማድረግ ለትምህርት በሰጠነው ትልቅ ርብርብና ልዩ ትኩረት ውጤት እያየን ነው። ትምህርት ቤቶች ለመማር ማስተማር ምቹ እንዲሆኑ ማድረግና አስፈላጊውን የትምህርት ግብዓት በማሟላት የተከናወኑ ስራዎችም ተጨባጭ ውጤት የተገኘባቸው መሆኑን ከንቲባ አዳነች ገልጸዋል። ትምህርት ቤቶች ለመማር ማስተማር ምቹ ሳቢ እንዲሆኑ ማድረግ በሌላ በኩል ደግሞ ትምህርት ግብዓት ያስፈልገዋልና ተማሪዎችም መምህራኖችም አጠቃላይ መማር ማስተማሩ የሚያስፈልገው ግብዓት ቅድሚያ ተሰጥቶት እንዲሟላ በማድረግ የትምህርት ቁሳቁስን በማሟላት የተማሪዎች ሥነ ምግባር የተማሪዎች ባህሪ፣ እንዲሁም የመምህራን ብቃት በየጊዜው እየጨመረ እንዲሄድ ለማድረግ የሚያስችሉ በርካታ ስራዎችን ትኩረት ሰጥተን እየሰራን ነው። በስድስተኛና ስምንተኛ ክፍሎች ላይ እየተገኙ ያሉ ውጤቶች በቀጣይ እንደ ሀገር የተሻለ ተስፋ እንዲኖር አስችሏልም ብለዋል። ዛሬ ትልቅ መሻሻል ያየንበት ውጤት መመዝገብ ችሏል። ከነኚህ ውጤቶች መካከል ለአብነት ያክል ብንጠቅስ በ2016 በጀት ዓመት 12ኛ ክፍል መልቀቂያ ካስፈተናቸው ተማሪዎች ውስጥ 21 ነጥብ 3 እጁን ማሳለፍ ችለን ነበር በ2016 አስራ ሰባት የትምህርት ዘመን ደግሞ ወደ ሰላሳ አንድ እጅ ማሳለፍ ችለናል። ይሄን ብቻ አይደለም፣ አምና ምንም ተማሪ ያላሳለፈ ትምህርት ቤት ነበረን። በዚህ አመት ተማሪ ያላሳለፈ ትምህርት ቤት የለንም። በሀገራችን መቶ ፐርሰንት ካሳለፉ ወደ 50 ከሚሆኑ ትምህርት ቤቶች ውስጥ አስራሰባቱ የአዲስ አበባ ትምህርት ቤቶች ናቸው። ከ2016 የትምህርት ዘመን ጀምሮ የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች ውጤት እየተሻሻለ መምጣቱንም ከንቲባ አዳነች ገልጸዋል። ለነጋችን ትልቅ ተስፋ እንድንሰንቅና በቂ ውጤት የሚባል እንደምናስመዘግብ እርግጠኛ ሆነን መናገር እንድንችል የሚያደርገን በስድስተኛ ክፍል እና በስምንተኛ ክፍል ላይ የመጣው ውጤት ነው። ይሄ ውጤት ከጥቂት ዓመታት በኋላ አዲስ አበባን የሀገራችን የትምህርት ጥራት ማረጋገጫ ትልቅ የቤንችማርኪንግ ማዕከል እንደሚያደርጋት እምነት አሳድረን እየሰራን ያለ ነው። ያለንበት መንገድ ትክክለኛ መንገድ ላይ ነው። ጉዟችንን እየገመገምን የመጣውን ውጤት እያበረታታን ለሚቀጥለው ከፍተኛ ውጤት ደግሞ የበለጠ ዝግጅት የምናደርግበት ምዕራፍ ላይ ያለ ነው። በተለይም የማበረታቻ ሽልማት ከተሰጣቸው መካከል አይነ ስጉራንና መስማት የተሳናቸው ተማሪዎች ለገጠማቸው የአካል ጉዳት ፈተና እጅ ሳይሰጡ ላስመዘገቡት ከፍተኛ ውጤት ትልቅ ክብር እንዳላቸው የገለጹት ከንቲባዋ ነች። የዩኒቨርሲቲ መግቢያ ውጤት ያስመዘገቡ ተማሪዎች በዩኒቨርሲቲዎች በሚኖራቸው ቆይታ የበለጠ እውቀት የሚቀስሙበት፣ ለሀገር ለወገንም የሚጠቅም ክህሎት ይዘው የሚወጡበት እንዲሆን መልካም ምኞታቸውን ገልጸዋል። ምንም ነገር እንዳያታልላቸው፣ አትዘናጉ ሁልጊዜ አላማችሁ ላይ ትኩረት አድርጉ። እንደዛ ካደረጋችሁ በየትኛውም ውጣውረድ ውስጥ ብታልፉ ከፍተኛ ውጤት የናንተ ነው፣ በመጨረሻም ትኮሩበታላችሁ። ወላጆች፣ መምህራን፣ ትምህርት ቤቶች፣ የትምህርት አመራሮች፣ የትምህርት ባለሙያዎች፣ አጠቃላይ የትምህርት ቤተሰብ እስካሁን ያገኘ ያገኘነው ውጤት በጣም የሚያበረታታ ነው እና የናንተ ጥረት ውጤት ነው በዚህ አጋጣሚ ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። በተገኘ ውጤት ከመኩራራት ይልቅ ለተሻለ ነገር መትጋት እንደሚገባም ከንቲባ ዳነች አጽንኦት ሰጥተዋል።